እና ብዙ አይነት የሱስ አይነት አለ። ፖርኖግራፊ ፊልም ማየት እንዳልኳችሁ፣ ጋምብሊንግ ቁማር፣ ቤቲንግ የሚባል ነገር ደግሞ መጥቷል አሉ። በቤቲንግ የሚባልም ቁማር ነው መሰለኝ። ኢትዮጵያ ውስጥ በጣም ብዙ ማጫወቻዎች አሉ አሉ፣ ጋምብሊንግ ቦታዎች። እንደ ጌም ነው ሰው እየተጫወተ ያለው፣ ቤት እያደረግን ነው ብሎ። ግን ስናት ስጋምብሊንግ የሆነ ቴምፕት ትሆናለ። የተወሰነ ብር ትበላለ። ከዛ የአንተ ብር ሲበላ አስመልሳለው ትላለ። ስትል ስትል ስትል አዲክት ትሆናለ። አቶ በጣም ትዳር ይፈርሳል፣ ኑሮ ይቃወሳል ምናምን ፕሮፐርቲን ታጣለ ምናምን አደገኛ ነው። የከፋው ደግሞ እንደነዚህ አይነት የሱስ ደግሞ የቅድም የዘረዘርኳቸው። ስለዚህ ለሁሉም አይነት ሱሶች ሕክምና አለ። ዋናው ትልቁ ነገር ችግሩ አለብኝ ብሎ አክኖሌጅ አድርጎ ኢንሳይቱ ኖሮት ለእርዳታ ሲመጣ ነው። አንድ ሰው አዎ፣ ችግር ነው፣ ሱስ ነው፣ እየጎዳኝ ነው፣ አፌክት አድርጎኛል ብሎ ካላመነ የፈለገ ነገር ብታረጉ፣ ቅድም እንዳልኩት በሰንሰለት ብታስሩ፣ ብትቀጠቀጡት፣ ጎተተ ጸበል ብታመጣው፣ የተወሰነ ቀን በር ብትዘጋበት፣ ደውል ፋይን ደ ወይ ትደክማለ፣ ትደክመለ፣ አንተ ሰለቻል። እነሱ ግን ስቲል ተመልሰው እዛ ውስጥ ናቸው። እና እግዚአብሔር አምላክ ሁላችንም ከእንደዚህ አይነት አዙሪት ይሰውረን፣ ልጆቻችንንም ይሰውርልን። ታዳጊ ልጆች ያሏችሁ ግን ግንኙነታችሁን፣ ወዳጅነታችሁን፣ ቅርርባችሁን ከልጆቻችሁ ጋር ገና ከህፃንነት እድሜያቸው ጀምሮ ገንቡት ማለት ነው። ካረጁ ካፈጁ ሀያ ዓመት ምናምን ከሆኑ በኋላ አይደለም ቤስት ፍሬንድ ለማድረግ መሞከር። የስድስት ዓመት የሰባት ዓመት የአምስት ዓመት የሶስት ዓመት ልጅ እያሉ ሜክ ዘም ክሎዝ ቱ ዩር ሀርት እና ትራይ ቱ ቢ አስ ክሎዝ አዝ ዩ ኩድ ቢ በቃ ልትቀርቧቸው በምትችሉት መጠን ቅረቧቸው ርኅራሄ ያሳዩቸው እንዲያምኗችሁ አድርጓቸው አጥፍተው ሲመጡም በቃ ሪያክት አታድርጉ የታባህ ምናምን ዱላ አታንሱ አንዳንዴ ንዴታችሁን ዋጥ አድርጉና ኤክስፕላኔሽን ጠይቋቸው ለምን እንዲህ አደረግ ለምን እንዲህ አደረግ ይሄ ለምን እንደዚህ ሆነ ይሄ ማድረግ ግን ትክክል ነው፣ እራሳቸው ጀጅ እንዲያረጉ። አይ አይደለም። ለምን አይደለም ማልክ። አይ በዚህ በዚህ ምክንያት እግዚአብሔር ይወዳል፣ አባት ይወዳል፣ እናት ትወዳለች። ሌላ ሰው ቢሆን ይወዳል አይወድም? ለምን ትክክል አይደለም ማልከኝ፣ ሪዝናውት እንዲያደርጉ ማለት ነው። በዚህ በዚህ ምክንያት በቃ ትክክል ይሄን ማድረግ፣ በዚህ በዚህ ምክንያት አንተን ይጎዳል። አንተ ስትጎዳ እኔ ያዝናለው፣ ደስ አይለኝም። ከዛም ሲያልፍ ደግሞ እግዚአብሔር አባታችን ነው፣ ዋቻ ያደርጋል፣ እሱም ደግሞ ደስ አይለውም። ስለዚህ ይሄን ላለማድረግ፣ ይሄ ትክክል አደርግ። ካሁን በኋላ ታደርጋለ? አላደርግ። ና ልቀፍ እቀፍ። ሶሪ አባቴ ወይም ሶሪ እናቴ ስትል፣ እሺ ችግር የለም ትቼልሃለሁ፣ ወይም ይቅርብ አለው ብላችሁ ደግሞ በእውነትም በርኅራሄ በቃ ቀፍ አድርጋችሁ ስማቸው፣ ሂድ በየቀኑ ከትምህርት ቤት ሲመጡ ውሏቸውን መጠየቅ፣ ምን ገጠመህ? ምን ገጠመች? ዛሬ ምን ተማርክ? ከጓደኞች ጋር ጊዜ ያስቸገረ ሰው አለ ወይ? ውሎህ ደህና ነበር ወይ? ውሎች ደህና ነበር ወይ? ምን ተማርክ? እስቲ ያሳየኝ። ናሆሞር ክህን አብረን እንስራ። አፕሪሺዬት ማድረግ ሰርተው የመጡት ጎበዝ፣ የኔ ልጅ አንበሳ፣ የኔ ልጅ ጎበዝ ምናምን፣ ሳም ማድረግ፣ ሪዋርድ ማድረግ ይህን ይህን ስታሳዩቸው፣ በቃ ሁሌ ደግሞ ፕሮቴክተሮቻቸው እንደሆናችሁ መንገር። እኔ ያንተ ፕሮቴክተር ነኝ። ክፉ የሚግጠምህ ብታጠፋም ደግ ብትሰራም ለእኔ ለአባት መንገር አለ ብለምን እኔ ያንተ ጋርዲያንህ ነኝ፣ ጠባቂህ ነኝ፣ ተከላካይህ ነኝ። ምንም ይከሰት ከአንተ ጎን ነኝ። አያሚኒር ሳይድ ምንም አጥፍተህምና አልመተህምና አያሚኒር ሳይድ በአንተ የአንተ አድቮኬት ነኝ። ይሄም ማሳየት ደግሞም እንደሆናችሁም ደግሞ በተግባር ማሳየት። ለምሳሌ መጥተው ትምህርት ቤት ውስጥ የሆነ ልጅ እንዲባዘር አደረገኝ፣ ወይም አስተማሪ ያለ ጥፋቴ እንዲኮነነችኝ እንዲያደረጉብኝ ሲሉ አደረጉ። አዎ፣ ስለዚህ ዋትሻ ላይ ሂዱ። ልምጣ ትምህርት ቤት ልነጋገር። አዎ፣ ሂዱ፣ ሾ አባርጉ፣ ተሟገቱላቸው። በቃ ልጆቻችሁን ፕሮቴክት እንደምታደርጓቸው በአካል አሳዩቸው። ያን አይደብቁም። አንዳንዴ እየፈሩም እንኳን ሲመጡ ካልጨኋችሁባቸው ካልምታ ካላላችሁ ጀጅ ካላደረጋችኋቸው ክሪቲሳይዝ ካላደረጋችኋቸው ያምኗችኋል፣ ትረስት ማለት ነው። እና እንደ ጓደኛ መጥተው ይነግሯችኋል። ይሄ ለምን ይጠቅማል ካላችሁ፣ ጓደኛ ኮ ሲጋራ አምጥቶ እና ጭሳልኝ ግን አባ ሶሪ እያለ ልጅ ከነገረ ዩዋር ላኪ። ለምን ከእጅ ሳይወጣ ያኛው አውሬ ሳይበላብህ ማስጣል ትችላለህ። ኦኬ፣ ሲጋራ እና ጭሳል አዎ። አንተ ምን አልክ? አይ አባቴ የማይፈልግም እግዚአብሔር የሚቆጣል ብዬ እምቢ አልኩ። እንደዚህ አልኩ። አም ፕራውድ ኦፍ ዩ ማይሰን ሰን አም ፕራውድ ኦፍ ዩ ማይ ዶተር ካም ሀግሚ ሀግ። ከዛስ የበለጠ ደግሞ መምከር ያ ካለፈ በኋላ ባይ ዘ ዌይ ባለፈው እንደዚህ ብለኸኝ ነበር፣ ባለፈው እንደዚህ ብለሽኝ ነበር። አዎ ስለዚህ በቃ ያ ነገር እኮ ትክክል አይደለም። በዚህ በዚህ ምክንያት በዚህ በዚህ ምክንያት። እኔ ይኸው እንደዚህ አድርጌ አላቅም። አባትህ አላጨስም እናትህም አታጨስም። ማጨስ ይጎዳል፣ ካንሰር ያመጣል፣ ሳምባ ይጎዳል፣ ጤናን ያውካል። ወደ ኋላ ያስቀራል። ጥሩ ኑሮ እንዳይኖር ያደርጋል። አንዳንዴ ደግሞ የሚታይ ነገር አሳዩቸው። በዙሪያችን እኮ ክፉ ነገር ውስጥ የሚያልፉ ብዙ ሰዎች አሉ። ለማስተማሪያነት ልትጠቀሙበት የምትችሉት ብዙ አጋጣሚ አለ እና ያንን በማድረግ ፓረንቲንግ፣ ማሳደግ፣ ሜንተሪንግ በጣም ጥበብ የሚጠይቅ ነው በጣም ትዕግስት የሚጠይቅ ነው። ትዕግስትንም የሚፈታተን ነው። ቀላል ነገር አይደለም። እንደማወራው ይዜ አይደለም። አንዳንዴ ኢሞሽን ኢንቮልቭድ ይሆናል። ትንሽ ልጆቻችሁን ወደድኩሽ ወደድኩ ምናም ብሎ ያላሰቡትን የሚያሳስብ ኢንቫይሮንመንትስ ነው ያሉት። ስለዚህ ሲነግሯችሁ እንዴት አባሽ እንዴት ከወንድ ጋር እንዴት አባ ከሴት ጋር ብትል፣ አሁን ትውልዱ መስሚያው ጠጥ ነው። ድሮኛ በሃይ ስኩል እያለን ከሴት ጋር ታየውበት ጊዜ ትዛይ ለ እንኳን ሃይ ስኩል ሜዲካል ስኩል ቀብቼ ማለት በቃ ካልቸራችን እንደዛ አልነበረም። እኛም ደግሞ እንሰማ ነበር። አሁን ግን ትውልዱ እንደዛ ቀድሞ ነው ሂዷል፣ ከኛም ዚያር ኤክስፖዝድ ዋን ዌይ ኦር አናዘር። በቤታችሁስ ሙቪ ስታዩ ተጠንቀቁ። የአዳልት ሙቪ አትዩ። እየተሳሳሙ እናንተ ደግሞ ይሄድ ምናምን ትላላችሁ። ለምን ትከፍታለ መጀመሪያ ላይክ የሚሳሳሙበት የፍቅር ነገር የሚደረግበት ሙቪ ከፍተ ቁጭ ብለህ ተንደላቀ እያየ ህፃኖቹ ድንገት አክሲደንታል መጥተው እይት ሲያደረጉ ሄድ የተረጋም ሄድ ገባ ወደዛ ዱ ከቤቱ ወዴት ሂድ አጥፋ። ፕሮፐር ያልሆነ ፊልም እነሱ ማየት መስማት በሚችሉበት ኤንቫይሮመንት ማንክፈት አለ። የራሳችንን ፌልየር ነው ልጆቹ ላይ እንትን የምናደርገው። እና በጣም በማስተዋል እንጓዝ። ችግሩ ደግሞ ገፍቶ ከመጣ ሁሉ አድርገን ደግሞ ቻሌንጁ ሊመጣ ይችላል በቃ ጥሩ ጓደኛም ለመሆን ሞክረን ልጆቻችንን ያለ ጀጅመንት አሳድገን አብረን ተንከባክበን ሁሉን አድርገን ሳናጓድልባቸውም አይበለውና አንዳንዴ ደግሞ ይሄ ፈተና በቤታችን በቤተሰባችን ውስጥ ሊከሰት ይችላል። ያኔ በተቻለ መጠን በቃ ራስን መግዛት በቃ ራስን መግዛት፣ ኢሞሽናል ላለመሆን እና ሞር ዳሜጂንግ ነገር ኮዝ ላለማድረግ አደንድ ኦፍ ዘዴ ይህን የቤተሰብ አካላችንን ማስጣል ነው። አላማችን አይደል፣ ማትረፍ ማዳን ነው። ያ ከሆነ ኢሞሽኑ አይጠቅምም። ያ ከሆኑ ልግደልሽ አይጠቅምም። ያ ከሆነ ልግደልህ፣ ያ ከሆነ ከቤት ይውጣልኝ፣ ያ ከሆነ አይንህን አልየው አይጠቅምም። ሬሳው ሰው ይመጣላል። በሰላሙ ሀገር ካባረኸው ማለት ነው አደል። ይቅርታ አምሶ ሶሪ፣ የተጠቀምኩት ቃል ትንሽ አርሽ ነው። ግን ሞቶም አይለቅህም። ይመጣል የገሌ ልጅ ነው ተብሎ ቀብሩ ይመጣል፣ ወይ መርዶ ይመጣል። አልቀብርም ብትልም መዘጋጃ ቀበረው ልጅህን ትሰማለህ፣ ወይ ልጅ ወድቆልሃል ትሰማለህ። ስለዚህ አውጥቶ ማሳያ የብዙ ወላጅ ሪያክሽን ኢትዮጵያ ውስጥ ልጅን ከቤት አውጥቶ መጣል ነው። በቃ አይኑን እንዳላይ ይላል አባት፣ ይሄ እርጉም የእኔ ልጅ አይደለም፣ አይኑን እንዳላይ ወይኔ ወይ እሱ ይላሉ ብዙ ጊዜ አባቶች። ከዛ በኋላ ሚስትም አቅም ታጣለች። ያው እናቶች እንኳን አጨክኑ፣ አውቃለሁ፣ ብዙ ጊዜ ልባችሁ ይንሰፈሰፋል። አባትም እኮ ልቡ ይንሰፈሰፋል። ግን ይቺ አለች አለለ የአባትነት ቁጭት ነው። በቃ አባቱ እንዴት አባቱ ተደፈርኩ የሚለውም አይኑን አለ እንላለን። እናቶች ደግሞ ወይኔ ይሞትብኛል ምናምን ትልና ትዳር ሁሉ ይናጋል። በልጆች ሱስ ምክንያት እኮ ብዙ ትዳር ፈርሷል። እና ትደብቃለች ደግሞ እናቶች፣ አበላሾችም ጭምሮች ናቸው እህቶች በጣም በጣም ቢኬርፉል አባት ጠርም ሆኖ ስርዓት ለማስያዝ ሲሞክር ጣልቃ ትገባላችሁ። ጣልቃ ትገቡና ተዉ ትላላችሁ። ምን ትላላችሁ? ደብቃችሁ ገንዘብ ትሰጣላችሁ። ልጆቻችሁን ወደ ሞት የምትመሩ ብዙ እናቶች አላችሁ። ባላችሁን የተቃወማችሁ የሚመስላችሁ በቃ ላይ እናንተ ደግ የሆናችሁ ባልያ ወሬ የሆነ የምታስመስሉ እናቶች አሉ። አውቃችሁም ሳታውቁም የምታጠፉ። ይሄም መታረም ያለበት ነገር ነው። በመሰረቱ አባትና እናት ወይም ወላጆች አንድ አይነት ገጽ ላይ መሆን አለባቸው። በልጅ አስተዳደግ መናበብ። እናት ጃስ ጃስ ስትል ያለ አግባብ እየጮች እንደሆነች ብታቅም፣ ዝም በል በቃ እንዳላየ ዝም በል ያንን መቋቋም ካቃተ ውጣ እናሄድ ወይ፣ መኝታ ቤት እንግባ እናዘጋጅ። ጨዋ ጨዋ ሲበቃት እንደፈለጉ ይጫረሱ። ምን አገባ፣ እናትና ልጅ ነው። አባትም ደግሞ ጠብቆ ጠብቆ ስህተት አይቶ ልግደልም ይበል ልቆጣም ይበል ምንም፣ ጃስ ጃስ ሲል እናት ዘለሽ መሀል እንዳትገቢ። ታኮ አይ ዶን ላይክ ኢት ፐርሰናሊ እና እናንተም እንዳትገቡ። ዝም በቃ። አልተመቸሽም ቁጣው ምናምን ደብሮሻል፣ ልጆቹ አሳዝነውሻል፣ በቃ ቢት ቻይ ወይ ዞር በይ እዛው ይጨርሰ። አባት ከልጆቹ ጋር ማለት ነው። ይሄ አባት ሲቆጣ እናት ጣልቃ፣ እናት ስትቆጣ አባት ጣልቃ፣ ተው ምናምን አትናገረው ልጄን ምናምን፣ አይ አትጩይባቸው ልጆቹን። ልጆቹ በቃ አንዱ ሲጮህ አንዱ ጃስ ሲል አንድ መደቀበቂያ እንዳላቸው ያወቁ ጊዜ ማኒፕሌት ያደርጓቸዋል በሁለታቸው። ዘይ ፕሌይ ጌም ቢትዊን ዩ ጋይስ። ስለዚህ ልጅ አስተዳደግ፣ ወጣት መምራት፣ ቤተሰብ ምናምን ልጆችን ጋይድ ማድረግ ታዳጊ ልጆችን ቲኔጀሮችን ሥርዓት አስይዞ በቁም ነገር መንገድ መምራት ኢዝ ኖት አንዚ ጃ እና በጣም ዋይዝነት ማስተዋል ይጠይቃል፣ ኮኦርዲኔሽን ይጠይቃል። ከሁሉ በላይ ደግሞ እግዚአብሔር እገዛ ያስፈልጋል። እግዚአብሔር ይርዳን፣ እግዚአብሔር ያግዘን። ብዙ አወራው ከአንድ ሰዓት ተኩል ወይም ከሁለት ሰዓት በኋላ ከወንድሜ ከፍቅረ ኢየሱስ ወይም እንደዚሁ ይሄንን የጤና ውይይታችንን በሱ ፔጅ እኔም እዛ ገብቼ ሐሙስ ሐሙስ በአስራ አምስት ቀን የምናደርገው አገልግሎት ስለሆነ እሱ ፔጅ ላይ ተገኝቼ አብረን እንትን እንላለን። ከዚህ በተረፈ ደግሞ በኢትዮጵያ እንግዲህ በገጠሩ ክፍል ጧሪ ምናምን የሌላቸው እናቶች የሚበሉት የሚጠጡት የሌላቸው እግዚአብሔር ይስጣችሁ። ባለፈው አንድ ሺህ ሁለት መቶ ዶላር ሰብስበን ወደ መቶ ዘጠና ሰባት ሺህ ብር ወደ ኢትዮጵያ ተልኮ ብዙ እናቶች ደርሷቸዋል። እኛም እየተመረቅን ነው፣ እግዚአብሔር ይመስገን። እኔም የምመክራችሁ እንግዲህ ዛሬ ምናልባት ከቢኒጋ ሆነን ትንሽ እናስተባብር ይሆናል። የእኛ ኤክስፔክቴሽን አንድ ሰው አስር ዶላር እንዲሰጠን ነው፣ በወር ማለት ነው። የሚችል ሰው አስርም አምስትም ለምን አስር ሀምሳ መስጠት ይችላለሁ የሚልም ሀምሳ አረመቶ በወርም ባረገው እግዚአብሔር ይባርከኛል። ለድሀ የሰጠ ለእግዚአብሔር አበደረ ይላል። በዚህ እግዚአብሔርን ተስፋ አድርጌ እኔ የምሳተፋለው የሚል መቶም መስጠት ሁለት መቶ ያቅማችሁን እኛ ግን ሚኒመም እየጠየቅ ነው ያለ ነው። አስር ነው አስር ዶላር ብትሰጡ መቶ ሰው ብንሆን አንድ ሺህ ዶላር በወር አንድ ሺህ ዶላር ብንሰበስብ ወደ መቶ ስልሳ መቶ ሰባ ሺህ ብር ይደርሳል አሁን ባለው ሬት። ያ በጣም ብዙ ሰው ይረዳል። እየረዳም ነው እያየ ነው ነው ተስፋ የሌላቸው ናቸው። ባይዘዌ ማወራችሁ የለበሱት ልብስ ብጭቅጭቅ ብሎ ነትቦ ጨቅይቶ መቀየሪያ የሌለው አረጋውያን፣ በገጠር የሚኖሩ የሚንከራተቱ አሮጌቶችን ነው እየነገርኳችሁ ያለሁት ባይዘዌ እስካሁንም እግዚአብሔር ይመስገን ይህ ገንዘብ ተሰባስቦ ባለፈው ወር የተሰጠውን እያቺ የምትሰጥልን ልጅ ቪዲዮ ሪከርድ እያደረገች ስማችን ተጠቅሷል። ስሜ የተጠቀሰው ግን ለውዳሴ ከንቱ አይደለም፣ እግዚአብሔር ያውቀዋል። ለመመስገን አይደለም።